መሬት ዘጠና 8 ፐርሰንት እስካሁን ባለው ከዕቅዳችን አኳያ ሸፍነናል። ሰብልን ብንመለከት ሰብል ብቻ ዘጠና ዘጠኝ ፐርሰንት በመኸር አነስተኛ አርሶ አደርን ብንመለከት ከመቶ ፐርሰንት በላይ ከታቀደው በላይ በዘር ተሸፍኗል። በተለይ ወሳኝ የምንላቸው ተኪ ምርቶችና የኢንዱስትሪ ግብዓት የሆኑ ክሮፖችን ብንመለከት ስንዴ ለምሳሌ ወደ አራት ነጥብ ሶስት አራት ሚሊዮን ሄክታር እስካሁን ባለበት ተሸፍኗል በዘር ይሄ ከዕቅድ አኳያ ዘጠና ሰባት ፐርሰንት በላይ ነው። ሩዝን ብንመለከት አንድ ነጥብ አምስት ሁለት ሚሊዮን ሄክታር ተሸፍኗል። ከዕቅድ አኳያ ሰማኒያ ሶስት ፐርሰንት ነው። አኩሪ አተር ከዕቅድ አኳያ ኦልሞስት ወደ መቶ ፐርሰንት የሚጠጋ ስምንት መቶ ሰማኒያ ሺህ ሄክታር መሬት በዘር ተሸፍኗል ማለት ነው። ከምርት አኳያ እስካሁን የተሰበሰበውን ባለፉት መቶ ቀናት የተሰበሰበውን ምርት ብንመለከት ጠቅላላ ወደ ሁለት መቶ አርባ ሁለት ሚሊዮን ኩንታል ተሰብስቧል። ከዚሁ ሰብልን ብንመለከት ሰባ አራት ነጥብ ሰባት ሚሊዮን ኩንታል ነው። ሆርቲካልቸር ደግሞ መቶ ስልሳ ሰባት አካባቢ ሚሊዮን ኩንታል ነው። ከአምና ተመሳሳይ ወቅት አኳያ ስናወዳድረው ሁሉም እነዚህ ከአምናው የበለጠ ነው የፈጸም ነው። ከእቅድ አንጻርም ብንመለከት አብዛኛውን ከመቶ በላይ መፈጸም ችለናል ማለት ነው።